የተከበራችሁ የሀገሬ ህዝቦች፣ የተከበራችሁ የእኛ ደጋፊዎች፣ ጥምር ጦሩን ይዘን ብንዘምትም በአየር ድብደባ ብናካሄድም ጽንፈኛውና ጃዊሳው እንዳሰብነው አይደለም። ታጥቆና ተደራጅቶ አቅሙን አጠናክሮ እየጠበቀን መሆኑን አይተናል። የተከበራችሁ የሀገራችን ህዝቦች ሆይ በገጠምነው አውደ ውጊያ ሜዳ ላይ የጽንፈኛው ቡድን ዘመቻ መሪ ኢዜ የእኛን ጦር ምርኮኛና ቁስለኛ አድርጎታል። እኛ እንደምንለው ሳይሆን የጽንፈኛ ቡድኑ ከአቅም በላይ የታጠቀ እና የተደራጀ መሆኑን በትላንቱ ምሽት አረጋግጠናል። ኢዜ በተባለ የኮር ዘመቻና ራይት በተባለ የክፍለ ጦር አዛዥ ጦሩን ወደ ሜዳ ይዞ የገባው የሻለቃ ዘመቻ ሳካ የተባለ ጽንፈኛ መሆኑንም አረጋግጠን ደርሰንበታል። የሀገሬ ሕዝቦች ሆይ ለአንድና ለመጨረሻ እስከ ታህሳስ 30 ድረስ ቢሆንም አቅማችንን ተረባርበና የተሳለች ስልጠና ውስድን ልንሞክር ይገባል።